እነሱ እሷ ምን እንዳስነካቸው አስነካች። ከዛ በኋላ በቃ እኛ በቃ አንተ እንዳውሬ እኮ ነው። ንገረኝ ንገረኝ እስቲ። ቆይ ምን ሆነ ነው? ቆይ ምን ሆነ ነው ናሂ? እንዴ! አልበዛም ጭቅላት የለህም የለህም። ምንድን ነው ቆይ? ሐሳብ ምንድን ነው ቆይ? ቆይ ቆይ፣ ምን ሆነ ነው ናሂ? ሰው አላት እኮ እሷም እኮ ሚያግዛት። ነግሬ ያሉ ናይ እግዚአብሔር ይሄ ሁላ ማለት ነው። ሰላም ምን እንደሆነ ታውቀው አንተ? ሰማ፣ ይሄ ሁላ የምታደርገው አንተ ነህ። በአንተ ጥፋት ነው ሁሉም ሰው እንደዚህ እየሆነ ያለው። በአንተ ስራ፣ በአንተ ሁሉም ነገር፣ በአንተ ጥፋት ነው። ይሄው ደስ ይበል። ጓደኛክ፣ የልብ ጓደኛክን አስቀየምከው። ከቤት ሄዳለሁ አለ። ምን ምን ይሰማል ወይ ምን አይነት ሰው ነው? ቆይ አንተ እሺ፣ እኔም ልሂድ፣ ሰላምም ትሂድ።

እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያው ደህና ነኝ ማለት እንኳን አልችልም ግን ያው በቃ ለጤናዬ በጣም ደህና ነኝ እና ዛሬ የመጣሁት በጣም ከፍቶኝ በጣም ደብሮኝ በቃ ከምለው በላይ ከምነግራችሁ በላይ በቃ በጣም ሁኔታዎች ከብዶኝ ብቻዬን እዚህ በቃ ሆኜ ነው እና ምንድን ነው ያለውን የተፈጠረውን ነገር እናንተ ታውቃላችሁ። እኔ ናሂ በጣም ምወደው ወንድሜ በጣም ማከብረው ጓደኛዬ ነበረ ለብዙ አመታት፣ እናንተም ታውቃላችሁ። አብረን ብዙ ነገሮችን አሳልፈናል፣ ብዙ ነገሮችን አድርገናል። ምናምን ነገር በቃ በህይወታችን እሱ በእኔ ህይወት እኔም በእሱ ህይወት በቃ በጣም ብዙ ነገሮችን አሳልፈናል እና በዚህኛው ምንድን ነው በቃ በጣም ከብዶኛል። እኔ ማለት ሀሳቡ እያደረገ ያለው ነገር ታውቃላችሁ፣ እያያችሁ ነው እናንተም እና በጣም አሁን ላይ በጣም የሚያስጠላ ነገር በቃ ለመስማት ምን ልበላችሁ፣ እኔ ያያችሁት ነው ሁሉም ነገር በቃ በጣም በቃ ከሰው ማይጠበቅ ነገር ሰውን በቃ አለማክበር አለ አይደለ? እኔ ለሱ ብዬ የእሱ ህይወት እንዲስተካከል ብዬ ከዛ ድረስ መልቼ እኔን እስከ ማስቀየም እስከ ማነቅ ድረስ ደርሷል እሱ እኔን አንቆ ምን አገባ ብሎኛል። እኔ እና በጣም ከፍቶኛል ውድ ቤተሰብ ማለት ነው። እኔ በጣም ምርርን ያለኝ በቃ እንዴት እኔን እንደዚህ ያደርጋል። እኔ ቢገባው ለሱ ብዬ ነው እንደዚህ ያወንኩ ያለሁት፣ ቢገባው ቢረዳኝ ማለት ነው። ለሱ ብዬ ነው እንደዚህ ያደረግኩ ያለሁት። ግን እኔን አንቆ እኔ ላይ እስከ መናገር ማንንም፣ ኬትም ኬትም ያገኛትን ሴት አምጥቶ እኔ ላይ አፍ ያስከፍታል። እኔ ላይ ናሂ እኔ ላይ እንደዚህ አደርጋል። እኔ ለሱ እንደዚህ ነው፣ የኔ ውለታ ይሄ ነው ለኔ የሚመልስልኝ ነገር። በጣም ባለጌ ሰው ነው፣ በጣም ማለት ነው። እኔ ከዚህ በኋላ ጓደኛዬም ነው አይደለም፣ ወንድሜም በቃ ምንም አይደለም፣ አላውቀውም አያውቀኝም ማለት ነው። እና አሁን በቃ ያስለቀሰኝ ነገር ምንድነው? በቃ አንዳንድ ጊዜ አለ አይደለ፣ በጣም የምትወዱት ሰው፣ በጣም የምታከብሩት ሰው እንደዚህ በቃ አለ አይደለ፣ እንትን ለሱ ብላችሁ ዋጋ እየከፈላችሁ ያ ሰው ግን የሚሰጣችሁ ምላሽ የሚሰጣችሁ ዋጋ በጣም ዝቅ ሲል ያስከፋል። እኔ በቃ እኔ ማለክ ስልጅ ምናምን አይደለሁም፣ ገባችኋል? እኔ በቃ በእነሱ ህይወት ገብቻ አለሁ። በእርግጥ ልክ ነው፣ ግን ለማስተካከል ምናምን እንጂ እንደማንም ከዳሮኝ ምናምን ማየት እችላለሁ። እና ውብዬ በጣም ታሳዝነኛለች በጣም ነው የምታሳዝነኝው ብዬ የምሬን ነው እላችሁ ማለት ነው። በቃ በጣም ነው ማዝንላት። እኔ ምናምን ነገር እኔ በቃ ለእሷ ብዬ ነው አሁን ላይ እሱ ምንም በእኔ ህይወት ላይ አላውቀውም አያቀኝም ናሆም እኔ ምንም በቃ ማን ነው ናሆም ሲጀመር ስሙን ሁላ መጥራት ከዚህ በኋላ አልፈልግም ባለጌ ሰው ነው እሱ ማለት ነው በጣም ባለጌ እና በቃ በጣም አእምሮ የሌለው ሰው ነው ይህንን የሚያደርገው ማለት ነው እኔ ወንድሜ ነህ ምናምን ብሎኝ ነው እንደዚህ ነገሮችን ለማስተካከል እየጣርኩ ያለው እንጂ እንደማንም ቆሜ ምናም ማየት እችላለሁ እና እኔ ላይ በጣም ልብ የሚነካ በቃ የሚያሳዝን ነገር ነው የተናገረኝ። እያደረገ ያለውን ነገር እንደፈለገ ማድረግ ይችላል፣ ግን እኔን እንዴት ይናገረኛል? እንዴት እኔ ላይ ውብዬን ተናገረ? ከዛ አልፎ ደግሞ አሁን እናት እኔንም ሁላ ሰውን ሁላ እንዴት ያስቀይማለች? እንዴት እንደዚህ ያደርጋል? እና በቃ እኔ አሁን ምንድን ነው ቤተሰብ ልላችሁ የፈለግኩት በቃ ደብሮኛል። ግን ውብዬ ታሳዝነኛለች። ወደ ቤት መሄድ ፈልጋለሁ በቃ እኔ ወደ በጣውበት መመለስ ፈልጋለሁ፣ ግን ምን ላርግሽ ብዬ በጣም ታሳዝነኛለች። ገብቷችኋል? ከጎኗ ያለው እሷ የምትቋቋሙ ሁሉ ነገር እየተቋቋሙ ከእሷ ጋር ነው ያለው። ቤት የሚወጣውን ነገር እያያችሁ ነው። እስከ ማነቅ እኔን አንቆ እንደዚህ ምን አገባ እስከ ማለት ማለት ነው። ብቻ ግን ችግር የለውም፣ ያልፋል፣ ይህም ቀን ያልፋል። ግን እኔ ከብዶኛል በቃ ከዚህ በላይ ምንም እንትን አልልም። ወደ ቤት መሄድ ፈልጋለሁ እንዳልኳችሁም ውቤት አሳዝነኛለች ጥያት እንዴት ልሄድ ብቻዋን ጥዬ እንዴት ልሄድ በእርግጥ ሰላምም አለች ግን በቃ ከጎኗ ሰው ያስፈልጋል እየመጡ እንደፈለጉት እየፈነጩ ነው ያሉት ግን ብቻ በቃ እኔ አልቻልኩም ከዚህ በላይ ሰው ሲናገረኝ እኔ ደግሞ አልችልም በቃ ሰው እንዲናገረኝ ምናምን ነገር አልፈልግም ገብቷቸዋል ከዚህ ሌላ ነገር ቢፈጠር ወንጀሉስ ብገባ ለእኔ ማን አለ ለእኔስ ማለ ማን ለእኔ ይቆምልኛል እና ከዛ አንጻር በጣም ደብሮኝ ከፍቶኝ ነው ያለሁት እና እስቲ እነ ዳጊን ጠርቻለሁ ዳጊና ሰላምን ከቤት እዚህ ኑ ብያቸዋለሁ ያለውን ነገር ለእነሱ እናገራለሁ ማለት ነው እና በቃ ቤት መሄድ ፈልጋለሁ እኔ ወደ ሀገሬ መሄድ ፈልጋለሁ በቃ ከአቅሜ በላይ ነው እሱ እየዛተብኝ እያነቀኝ ምናምን እዚህ መቆየት አልፈልግም እኔ ማነቅ ምናምን እሱ ላይ እንትን ማለት ከብዶኝ ምናምን ሳይሆን ለምን ወንጀል ውስጥ እገባለሁ እኔ ገብቷችኋል አደለ? በቃ የገባበት ችግር ውስጥ ራሱ ይግባ፣ ግን ብዬ አጠገብ እንዲደርስ አልፈልግም። እና ወደ ቤተሰቦቻችን እናንተም እስኪ ሀሳብ አስተያየቶቻችሁን አስቀምጡ። ዳጊና ሰላምን ጠርቻለሁ። እነሱ ሲመጡ ደግሞ የሚሉትን ነገር እንሰማለን። እና እኔ ወዳችኋለሁ በጣም። ሰብስክራይብ አድርጉ ቪዲዮውን እስከ መጨረሻው ድረስ ተከታተሉ። እነ ዳጊ መጥተው የሚሉትን ዳጊና ሰላም መጥተው የሚሉትን ነገር እስቲ የምንሰማለን ማለት ነው። እስከዛ ድረስ ግን እወዳችኋለሁ ውድ ቤተሰብ እንግዲህ በቃ እ ምንም አላማርብም ከዚህ በላይ ማለት ነው እና እነሱም አሁን በቃ ወረ ደርሰዋል እየመጡ ነው። እኔ እንጃ በቃ ነገሮች እንደዚህ ይገብዱኛል አላሰብኩም ነበር። በቃ በምችለው በሚትሮ አቅም አስተካክላለሁ ብዬ ነበር ያሰብኩትና ሰብኩት በላይ ነው። በቃ አለ አይደል አንዳንዴ እንደዚህ አይነት ነገር በቃ አጋጥም አለ አይደል በቃ ምን አሹ ተይ እንዳጊ፣ እኔ በጣም ከፍቶኛል። በቃ ለምን ይከፋል? አሹ ለምን? አሹ እስማ፣ እዚህ የሆነ ነው ቅድም? አሹ ደግ አይደለም ነው። ምን ሆነ ነው? ለምን የምታለቅሰው? ለምን የምታለቅሰው? ተው እስማ፣ አንተ ምን ሆነ ነው? እያለቀስክ ነበር በቃ አይደለም እኔ ይሰላም የምን መሰለሽ በቃ እሱን ተው እና አሁን እንሂድ። ውብዬ ብቻዋን አለ አይደለም ቆይ፣ አንድ ነገር እኔ ለነግራችሁ ነው የጠራሁት ማለት ነው። ምንድን ነው በቃ እኔ ከዛ ከሀገሬ ስመጣ ማለት ነው ከውብዬ ጎን ሆኜ ነገሮችን ለማስተካከል ከውብዬ ጎን ነው እኔ ናሂ ምንም ቤት እንዲመጣ ለማስተካከል ነበር። ግን አሁን ላይ ነገሮች በቃ አይተሻል። እኔን አንቆኝ እንደዚህ ናሂ ምንም አንቆ ማለት ነው ምን አገባ እስከሚለኝ ደረጃ ድረስ ደርሷል እና ለምን እኔ እንደዚህ አደርገኛል እኔ ለሱ ብዬ አይደለም እንደ እንደዚህ እየታገልኩ ያለሁት እንዴት እኔ ላይ እንደዚህ ያደርጋል ደግሞ የሚናገራት የሚናገራቸው ቃላቶች እራሱ በቃ ልብ የሚሰብሩ ናቸው ገብቶሀል አይደለም በቃ እኔ በቃ በጣም ችያለው በጣም በቃ እኔ ምን ልበልሽ በጣም ከአቅሜ በላይ ሆኖ ነው እና አሁን ለነግራቸው የፈለኩት ቃል አይደለም ሰላም አሁን በቃ ለነግራቸው የፈለኩት ነገር ምንድን ነው ዳኪ እኔ በቃ ወደ ቤት ሄዳለሁ፣ በቃ ይበቃኛል። እኔ ከዚህ በላይ መጎዳት አልፈልግም። ወደ ቤት ነው አሹ፣ በቃ ሄዳለሁ። ውብዬን አደራ በቃ። እንዴ አንተ ምን ይሆንክ ነው እንዴ? ተረጋጋ አሹ፣ ደህና ነው ምን እየሆንክ ነው አሹ? ተረጋጋ። አልገባም ዳጋ። ገብቶኛል፣ ገብቶኛል አሹ፣ ገብቶኛል፣ አውቃለሁ። ግን በዚህ ሁኔታ እንደዚህ እየሆንን አይሆንም አሹ። ውብዬን በዚህ ሁኔታ በቃ አይሆንም። ወደዚህ እየጎዳናት ነው እኛ፣ እኛ የጎዳናት ነው አሁን ደግሞ እንዴ፣ ከሷ ጎና አንተ ታስፈልጋታለህ። እንዴ እሺ፣ የሚያደርገውን ነገር አታይም? ቤት እያየሁ እኮ አሹ፣ እኔ ምን ላድርግ? እያየሁ ነው። ማን ላንተ ብቻ ሳይሆን ለሁላችን ነው እንደዚህ እያደረገን ያለው። ስለዚህ አንተ ወብዬ ለማን ጥለናት እንሄዳለን? ትሄዳለህ? እኛ አሹ፣ እንዴት ጥለን ትሄዳለህ? ከጎኗ እኮ መሆን ይገባናል አይደል? እንዴ በዚህ ሰዓት እንዴት ድረስ ከጎነዋ ነው። እንደዚህ ስታዝን ሳይ በቃ እንደዚህ አይሆንም አሹ፣ አይሆንም ወደ አይሆንም፣ እንደዚህ እንዴ አይሆንም። ታስፈልጋት አለ እን አንተ ታስፈልጋት። ከዚህ በላይ ስትሰበር ራሱ እና አንተ እንደዚህ ማረገኩት ለሷ ወደዚህ ጥቅም ነው፣ ወደዚህ ይጎዳት። ማን አላትሽ እሷናት ሴት ማን ምን ይታወቃል፣ እንዴ አንተ አይደለ እንዴ የምታስፈልገን። ልክ ነው እኮ ዳጊ፣ እኔ ይገባኛል አልኩ ግን፣ አይደለም በተደጋጋሚ እየመጣ እኔ እኔ አንቆኝ፣ አንተ አላየህም አንቆኝ። ምን አገባ አንተን እኔ እንደዚህ ይዞኝ ማለት ነው። አዎ ምን እኔ አልነበርኩም። ምን አይነት ብልግ። እንደዛ ሲፈጠር ቤት ውስጥ አልነበርኩም። አውቃለሁ ገና አይቼዋለሁ፣ ግን አሹ እንደዚህ በመሆን አይደለም አንተ እንደዚህ በማድረግ ወደ ውብዬም ወደዚህ የጎዳት ነው ሁለኝ። እኔ እኔ እንድትሄድም አልፈልገም። በቃ የትም እንድትሄድ አልፈልገም። እንዴ አንተ ታውስ ፈልጋታለ። ውብዬ ተረጋጋና ያለውን ነገሮች በደንብ አስብበት። ለምን ውብዬ በሳት ወጣው ሰው ያስፈልጋታል። ከኛ በላይ ራሱ ሌላ ሰው ኦቶሪቲ ባያደርጋት እኔ በጣም ደስ ይለኛል። በጣም ያለቀሰች ነው። እኔ እውነት በቻልኩት አቅም ነገሮችን ለማስተካከል ዳጊ፣ ወደዚህ ወደዛ አልኩኝ፣ ብቻ የነኩን ጣርኩኝ፣ በቃ ተሻለ። አሁን ግን እሱ ሙቤም ከጎኔ ነበር ያልኩት፣ እሱም ተቀይሮ ወደዛ እንትና አለ። በቃ ነገሮች እኔ ማስተካከል ከምችላቸው በላይ በቃ ጎሮሮ ላይ ድረስ ላይ ደርሰ አቃለው፣ አሹ እንደዛ እንደደረሰ ምናምን አቃለው። ግን አንተ ብቻ አይደለም እመሙ ያለብህ፣ እኔም አለብኝ። እኔ የውብዬ ጭንቀት እኔንም ያስጨነቀኛል። ሁላችንም ሰላም ትጨነቃለች በውብዬ፣ እኔም ትጨነቃለሁ እንዴ። ግን አንተ እንደዚህ አድርገህ ወደ ሀገር ሄደህ ከዛን እኔና ሰላም ብቻ ቤት ውስጥ እንሆናለን? ምን? በፍጹም የማይሆን አንተ በጣም ታስፈልጋት አለለ ብዬ እንዴ። ምን እየወንክ ነው አንተ? በዚህ ሰዓት በዚህ ሁኔታ እንደዚህ እየወንክ እንዴት ነው የሚሆነው አሹ? እኔ ሞራሌን ነው አሁን በጣም ነው ያዘንኩባት። እግዚአብሔርን አከብርሃለሁ። ታላቅ ኢና በጣም መወድ ጥሩ ሰው ነህ፣ ግን ይቅርታ አድርግልኝ። እንደዚህ በማለ እንደዚህ በማረግ በጣም ነው የተናደድኩበት። ምክንያቱም ይሄ በኔ ቦታ ውብዬ ብትሆናሹ በጣም ነው ልቧ የሚሰበረው። ይሄን ብትሰማ በጣም ነው የምታዝንበት። መላርገሽ ያለው ነገር እኮ እረዳለሁ። አዎ መተዋል፣ ገፍትሩሃል ምናምን ያለው ነገር ውብዬ አታስባት፣ እንዴት እያደረጋት ነው ሷ በሰዓት ከጎኗ መሆን ሲገባ እሱ እኮ በቃ ማለት ምን ልበል፣ ትይዛለች ልጅቷ እኮ እኔም ኮ በምችለው እየጣር ነው አይደለ? አንድ ላይ ግን እሱ ማን ይመስማት አይፈልግም በዚህ ሰዓት። ስለዚህ አንተ ደግሞ ከውብዬ ጋር ሆነን እናበረታታት። እሱ አባ ያነስ እንትን ተበል ይሄ ሁላ ማለት ነው ሰላም፣ ምን እንደሆነ ታገ። አንተ ሰማ፣ ይሄ ሁላ የምታረቀው አንተ ነህ። አንተ ጥፋት ነው ሁሉም ሰው እንደዚህ እየሆነ ያለው ባንተ ስራ፣ ባንተ ሁሉም ነገር ባንተ ጥፋት ነው። ይሄው ደስ ይበል፣ ጓደኛህ የልብ ጓደኛ ክን፣ አስቀየምከው። ከቤት እሄዳለሁ አለ። ምን ምን ይሰማል? ወይም ምን አይነት ሰው ነው? ቆይ አንተ እሺ፣ እኔም ልሂድ፣ ሰላምም ትሂድ። እኔ ንገረኝ እስቲ፣ ትሂድ፣ ሰላምም ናሁም ንገረኝ እስቲ፣ ታያለ። ሁላችንም እንሂድ፣ ብቻዋን ትቀር። ሻላሌ ምን ምን ምን ትጠቀማለህ? ቆይ እሷ መጎዳቷ ለአንተ ምን ነው ጥቅሙ? ጥቅሙን ንገረኝና ልስማክ። ምን አይነት ብልግና ስራ ነው እየሰራ ያለው? ቢያንስ ጓደኛ ክን እንኳን እሷን እያገዛት እንዴ ለአንተ ሲል እኮ ነው። ቢየን ባንተ አይደል እንዴው ቢየና ያወቃት አሹ። እንዴ ግን የሆነ ያለው ነገር እኮ ከወንድም ምን ልበል ወንድም ማያደርገው ነገር እያደረገልህ ነው። ምንድን ነው የምጠብቀው? ቆይ ማመስገን እያለብህ፣ እንደዚህ አይነት ጓደኛ አግኝተህ ማመስገን እያለብህ ጭራሽ እንደዚህ አይነት ነገር ብልግና ነገር ታደርጋለህ። ታሳፍራለህ። እኔ እኔ አንተ እኔ አሹ ምን ናሆም እንዲያደርገኝ ምናምን እንደ ተስፋ ትኩረታሽ እኔ አሁንም ይዳጊ እሱ እንደዚህ አደረገኝ ብዬ እውነት ማለቅ ሰውም በቃ እየከፋኝም ማለት እሱ እንዲያደርገኝ ብዬ አይደለም። ግን ጥያ መሄድ በቃ መሄዴን ሳስቦ ማለት በቃ በጣም ጨንቆይ ነው። እናንተንም ጠርቼ ማለት ነው ብዬ በዚህ ሁኔታ ጥዬ ከሄልኩ ነገሮች ከባድ እንደሚሆንበት በቃ ዝም ብሎ በሩን ገንጥለው እየገቡ በቃ እንደፈለጉት ነው ማረግ አሁን እንትን ሚሉት ገብቶሽ አለ። ግን እሺ እናንተ በእኔ ቦታ አስይሁን ሆናችሁ፣ በቃ ምንም ጭንቅላት ያለው ሰው የማያደርገውን ነገር እያደረገ እሱ ቦታ ምን ቦታ አላደርግም። የፈለገ ነገር ቢሆን ውብዬን ወደዚህ ማበረታታት እሱ እንዲቀና ወይም እንዲናደድ የውብዬን ደስታ እሱ ያናድዷል። በጣም እርግጠኛ ነኝ። ምክንያቱም ባያናድደው ኖሮ እንደዚህ አረግ መጥፎ መጥፎ ነገሮች ውዬ እንድትናደድ አረግ ከኛ ይልቅ እሱ መቶ ቢሆን በጣም ትደሰታለች እኮ ገብቷል። ይሄን ነገር ነው እኔ ማስበው። እሱ ባሏ ነው ገብቷል አይደል? እሱ ቢኖር በጣም ትደሰታለች። ሲፈልግ ልንገርህ፣ ሲፈልግ እኔ ማለት ነው እንደዚህ እክኜ ስለወንድሜ ማወራው ውብዬን ያውቃታል፣ እኔም አውቃታለሁ፣ ሁላችንም እናውቃታለን። የዋ የዋናት ሴት ልጅ ናት። ሴት ልጅ ሁለት ልጅ ይዛለች፣ ቀላል አይደለም። ማንም ቻናል ይህ ቪዲዮ የሚያይ ሰው ሁሉም ሰው ይሄ ህመም ቢደርስበት እንደው ውብዬ እንደውም ጠንካራ አይሆንም፣ በተሎ ነው የሚሸነፈው። በተሎ እንደሷ ጠንካራ ማንም አይኖርም። ግን ጀስት እዚህ ጋር ምንሰማው ነገር ከሰው የሚደርሳ ነገር የሆነ ተራ አድርገው ቀላል ነገር አድርገው ነው ብዙ ሰው የሚናገረው። ግን ህመሙን ስትደርሱበት ነው የምታዩት፣ ሁላችሁም። እኔ ስለ ናሂ ማውራት አልፈልግም። ካወራው መጥፎ መጥፎ ቃላቶችን አወራለሁ። ማውራት ስለማልፈልግ ነው። እና አንተ እነዚህ ሆነ ምንም ራስንም ያጠቅምም ውብዬንም አጠቅምም። ወደዚህ ውብዬን ትጎዳለህ፣ እኛንም ትጎዳለህ። እኛ እሹ፣ እኔ በደንብ ነው ማቀ ከበፊትም ጀምሮ ነው ማቀ፣ ግን አንተ ከውብዬ ጎንነህ። ውብዬን እያገዝካት ውብዬ ያጫወትካት ሲደብራት ውብዬ ጋር እያወራችሁ ወሬ ታስፈልጋታለህ። ውብዬ ሰላም እንኳን ስራ ትሰራለች፣ ለውብዬ የሚያስፈልገውን ትሰራለች። ማን አለ እኔ እንኳን ብዙም አይደለሁም፣ ቤት እየመጣሁ አይደል ታውቃለህ። ልክ ነው ዳጊ፣ አሁን ምን አለ መሰለህ የሷን ጭንቀት ሳይ፣ በቃ የሷን እንደዚህ መሆን ሳይ፣ ደግሞ እንደዚህ ብዬ ባወራ በጣም እንደምትከፋት አውቃለሁ። በጣም እንደሚከፋት ደግሞ ይገባኛል። እናንተም አሁን አደራ፣ ይሄን እንደዚህ ማሰቤን እንኳን አትንገሯት። ብቻ ጨንቆኝ ነው። እኔ እንደዚህ አሰብኩት፣ እንደዚህ ማሰብ ጥፋተኛ ነው። አሹ በጣም ጥፋ እኔ እኔ ካንተ አልጠበኩም እንደዚህ ታስባለ። በፍጹም እኔ እኔ እኔ በርታት ምትሰጠኝ አንተ ነህ። ለሁላችንም አንዳንድ ጊዜ እኮ ይደክማል። ገብቷል። ወንድ ልጅ ነህ። ሰው ቤተሰብ አርገው መጥቶ እንደ ባህሪ ምናምን ደሞ ሰው ሲያይ በጣም ይከፋል። በቃ ልክ ነህ። እኔ ያ ነው። በቃ በጣም ይደክማል። እኔ እኮ እኔ ባለውበት ታይም ተው አንተ እኔ ባለሁበት ታይም ለምን ነው ቤት የማይመጣው? ለምን ለምን አገረኝም? ቆይ እንዴ የፈለገ ለምን አይመታኝም? እዛው በቃ ሁሉም ነገር እነግረዋለሁ እሳደበዋለሁ። ይምታኝ ከፈለገ። ግን እኔ ባለሁበት ታይም ለምን እንደማይገጥመኝ አላቅም። ለምን እኔ ባለሁበት ታይም እንደማይመጣ አላቅም። ቤት ግን እኔ አሹም እነግርህ፣ እንደዚህ በመሆን እያለቀስክ የተከፋ የት ምንም ምንም የጠቀምከን አይደለም ለኛ እኔ አሁን በጣም ነው። በጭራሽ እንዳሰማ በእውነት እውነት በእግዚአብሔር ላይ ይጀሃለው። አሁን ቀጥታ ወደ ቤት እኔ ለቤ ነው የተሰባው። አሹ እኔ አሁን ሞራል ወኔ ነው የጠፋሁ። እኔ ለውብዬ ያለኝን ነገር ለውብዬ የምሰጠውን አሁን ላይ ማስደስታት ነገር በጣም ነው በቃ ሞራልን የነካኸው። ይቅርታ አርግልኝና እኔ ለውብዬ ለማስደሰት ውብዬን እንድትስቅ ፈገግ እንድትል ማድረግ አለብን ብዬ ተመካክረን አንተ በንጋታው እነዚህ ናሆም አድርጎብ አውቃለሁ ይከብዳል። በጣም ብቻ ቢሆን እኮ ችግር የለውም። ማንም በቃ መንገደኛ እየመጣ ማንም ዳጊ የትም እሱ ራዙ ማቃት ውዬ ላይ እንደዛ አፈን ስትከብ ስታይ ገብቶሃል አይደል? በቃ ቆይ እስኪ እኔ ቆይ እኔ እኔ ሙቤ አንተ ቆይ ምንድን ነው የምታደርገው? እኔ አላወራም። ይቅርታ አድርግልኝ። እኔ በጣም ስለደበረኝ ነው። ልንገርህ በደንብ ነው ምንግባባው። ሙቤ እኔ አንተን አውቃለሁ፣ ታቀኛለህ ግን እንደዚህ ማደር የምታደርገው ነገር አንተም ትክክል አይደለም። በጣም ጥፋተኛ ነው። በጣም እንደዚህ መዞርህ ወደ ናሂ በጣም ታሰብ። ምን እንዳስነካቸው እኮ ዳግ ምን ምን እንዳደረገች አይታውቅም። አንዴ ከእኛ ጎን ሆኖ እኛ በቃ ሰላም ነው ብለን እንትን ባልንበሳት እሱ ተቀየረ። አንገት አብዱ ነው እሱ። እንዴት አንተ እሱ ጋር ስትጠጋ ማለት ነው? የሆነ አሁን አንድ በግድ ሰው ለበግድ በጉልበታት ገና ስትጠጋ ነው አውሬ የሚሆኑበት መኮር ነው እኮ ለማውለቁ እኮ በጣም በጣም ታገለ እሷት አለማግኘት እኮ ነው። ስቲል ነው አለማግኘት ነው ትጂናት ዋና አለማግኘት ነው። እሷን እኔ ባገኛት ልክ ልኳ ነው እምነግራት ማሳያ እኔ አረ ድርቅ ያለች ናት። እኔ ለምን እንደማላገኛት አላውቅም፣ ለምን እንደማንገናኝም አላውቅም። ያበደ ሰው መንገድ ላይ ጨርቅ ጥሎ ሚሄድ ሰው ወዶ አይደለም ሚሄድ ሰው እኮ አቷ አይደለም ጨርቁን ግን ውስጡ ያለው በቃ የተደረገበት የተተበተበበት ነገር በልጦበት ነው፣ እንደዛ የሚያደርገው እኛም እኮ ከአቅማችን በላይ የሆነው እነሱ እሷ ምን እንዳስነካቸው አስነካች። ከዛ በኋላ በቃ እኛ አንተ እንደ አውሬ እኮ ነው። ንገረኝ ንገረኝ እስቲ ቆይ፣ ምን ሆነህ ነው? ቆይ ምን ሆነህ ነው ናሂ? እንዴ አልበዛም? ጭቅላት የለህም የለህም? ምንድነው ቆይ ሐሳብህ ምንድነው? ቆይ ቆይ ቆይ ምን ሆነህ ነው ናሂ? አልበዛም እግዚአብሔርም አለ ነው። እግዚአብሔርን ብያለሁ። ናይ እረፍ፣ ተጠንቀቅ ናይ። የመጨረሻዬ ነው እንዴ ለምዶ ማታወት ምንድን ነው ሀሳብ? እንዴ ቆይ፣ ማን ስለሆንክ ነው እንዴ? ሰው አላት እኮ እሷም እኮ የሚያገዛት ነግሬሀለሁ ናይ። እግዚአብሔርን እኔ እንዲህ እንዲህ በቅስም በመስበርና እኛን እንዲህ በማድከም ይተዋሉ ይተዋሉ እና ሁሉን ነገር እቆጣጠራለሁ ብለህ አስበህ ከሆነ ሰገጢ ሰገጢ ተሳስተዋል ነው። እሺ ወደዚህ ነው ማበረታታን እንደውም ማለት ነው። ግን አንተ ይመች፣ ችግር የለውም ሁሉም ነገር ሲገባ ግን ይቅርታ ለማለት እግሯ ብትወድቅ ራሱ ከአንተ ጎን እንደማንነው፣ ወቀይን ወቀይን የተናገርከኝን ነገር እያንዳንዱን ነገር ማለት ነው ያደረግከኝን ነገር ውብዬን ያደረካትን ነገር እንዳትረሳ። ገብቷል፣ አይደለ እንዴ ሁሉንም ነገር አንነሳ። ሰባ እኔ አናወራም እኛ ስለአንተ ምናምን ማውራትም አንፈልግም፣ ግን በቃ ነገሮች ሲያስገድዱ ነው የምናወራው። ወደ አይደለም፣ እሺ ዝና ነው የምፈልገው፣ እንዲወራልህ ትፈልጋለህ፣ እንኳን ደስ አለ፣ ቀጥልበት። ጂጂ ጋር ግን ከዚህም በኋላ በህይወታችን እንዳትመጣብን፣ ውብዬ ጋር ድጋሚ እንዳትመጣ ብዬ አልተውካትም እና እኔ አሽቶ፣ ስለ ስለሱ አታውራ ፋራ ሰገጤ ነው አታውራ ስለሱ። ግን እኔ ምን ነገር አሁን ያደረከው ነገር ውብዬ አሰማም አንናገርም። ግን አሁን ከዚህም በኋላ ይሄ ነገር እንዳይደገም እንዳይደገማሽ ያልከው ነገር በፍጹም እንዳይበቃ። አሹ አሹ፣ ምንም ነገር እንዳታውራ ምንም ነገር አልፈልግም። በቃ እኛ እኔ የፈለግኩት ምን መሰለህ ዳጊ አሁን ውስጥ ያለውን የተሰማኝን ነው የነገርኳችሁ። ገብታችኋል አላደለ? ግን መቼም ቢሆን እንደዚህ እንደማላደርግ አውቃለሁ። ግን ውስጤ የተሰማኝ ያለውን ነገር እንድታውቁ ነው እና እንድታግዙ ነው፣ እየመጣ እንትን እንዳይል በቃ በቻልነው ነው አቅም። አንተም ለቤተሰብ ደውለ የሆነ ነገር እንዲያደርጉ ንገር። ገብተዋል አላደለ? በቃ ከኛ አቅም በላይ ሆኖ፣ ገብተዋል። ትዳሩ ለእናቱ እንኳን ያልሰማል ልጅ ይሄ ምን ቢደረግ ይሰማል ይሄ ይሄ ጭንቅላት የለውም፣ እና በቃ በተቻለ አቅም ተጋግዘን እኛው ከውብዬ ጎን ነን ነው እና ችግር የለው። እኛ ከውብዬ ጎን ነን። አሁን፣ ነገም፣ ከነገወዲያም ሁሌም ከውብዬ ጎን ነን። ምንም ምንም በምንም ታይም ውብዬ ምንም ጥፋት ስለ መጣር አለብን እንጂ አሹ አሁን ልሂድ ምናምን ትለውን ሐሳብን ተውና፣ በቃ ውብዬ ጠንካራ እናድርጋት፣ አይዞሽ እንበል። እኔ አሹ ባንታ አዝኛለሁ። ምንም ነገር አላወራም። አሁን ቀጥታ ወደ ቤት እንሄዳለን። ውብዬ ይሄ ልጅ አይታመንም። ውብዬ ቤት ብቻዋን ናት ትተን ነው የመጣነው። ስትቆይ ጊዜ እንደዛ ያወራን በስልክ እንደዛ ስጠራን ነው እኛ ደንግጠን የመጣ ነው። ግን አሁን ውዬ ቤት አይታወቅም። ይሄ በምን ታይም እንደሚመጣ የማይታወቅ ሰው ነው። ሄደን ነው ከውዬ ጎን መሆን አለብን። ተነሳው ብቻ በቃ አመሰግናለሁ። እናንተንም ካብኩትናደ ባለማወቅ ስገነባው ፈርሶ፣ ፍርሶ ባጸዳው ቆሸሽን፣ እንደገና የጸዳው ደፍርሶ ወርቅ አይደለ ነገራ ይጠራ በሳት አልፈትሸው